በዚህ ትመነዳላችሁ። ይባላሉ ወለቀድ ጂኢቱ ሙና በእርግጥ መጣችሁን ይላል አላህ ፉራዳ በህብረት በቡድን ሳይሆን የተነጠላችሁ አንዳንድ ሆናችሁ ፉራዳ በተናጥል ከማኸለቅናኩም ደግሞ እንደፈጠርናችሁ ወንድ ሴቱ በሙሉ ከእናት ሆድ እንደወጣ እርቃኑን ሆኖ ጫማ ያላደረገ ወንዶቹ ያልተገረዙ ሆነው አላህ ፊት ይቆማሉ። እና ከማኸለቅናኩም አወለ መረቴን በመጀመሪያዊቱ ዙር እንደፈጠርናችሁ ልብስም ጫማም ምንም ነገር በላያችሁ ላይ ሳይኖር እ ወተረክቱም ትታችሁ መጣችሁ ማ ከወልናኩም ማ አዕጠይናኩም ማለት ነው። ከወለ ተካ ሰጠ ማለት ነው። ማ ኸወልናኩም ማ አዕጠይናኩም የሰጠናችሁን ነገር ትታችሁ ወራአ ዙሁሪኩም ከበስተ ጀርባችሁ ጥላችሁ ዱንያ ላይ መጣችሁ። ወማ ነራ ማዕኩም ዛሬ ከናንተጋ እያየን አይደለም። ሳ ሹፍዓአኩም የናንተን አማላጆች አማልክቱን፣ ጣዖታቱን አለዚና ዘዓምቱም እነኛን እናንተ ስለነሱ ትሞግቱ ወይ ትናገሩላቸው የነበሩትን፣ አነሁም ፊኩም ሹረካ እነሱ በእናንተ ሕይወት አጋሮች እንደሆኑ ረዳቶች እንደሆኑ ጥቅም አቅራቢ ጉዳት ገላጭ አድርጋችሁ ትናገሩላቸው የነበሩት ዛሬ ከናንተ ጋር አናያቸውም። ምሳ ለቀድ ተቀጠዓ በይነኩም ለቀ ተቀጠዐ በእርግጥ ተቆራረጠ በይነኩም በመዓከላችሁ ያለው ግንኙነት። ወላ አንኩም ከናንተም በራቀ ማኩንቱም ተዝዑሙን እናንተ ትናገሩለት ትሞግቱለት የነበረ ሁሉ የለም ከናንተ ርቋል ይባላል። ኢናላ እነሱ እንዲሆኑ ሳለ አላህ ግን ብቸኛው አምላክ ፋሊቁል ሐቢ ወነዋ ፋሊቁል ሐብ ቅንጣትን ፍሬን ፈልቃቂ ነው። ይፈለቅቃል፣ ያወጣል። ከገብስ ከአጃ ከስንዴ ከገብስ ከስንዴ ማሽላ፣ እነኚህ በሙሉ ሽፋን ሽፋን አላቸው። መጨረሻ ላይ እየፈለቀቁ ነው የሚወጡት። ፋሊቁል ሐብ አለ። ወነዋ ፍሬንም ፈልቃቂ ነው። አላህ ፍሬን ይፈለቅቃል።

ሙትንም ያወጣል። ህያው ለምለም የነበረው እንደገና ሙት ይሆናል። የሞተ ዛሊኩም ላሁ፣ ይሄን ሁሉ አድራጊ ይሃችሁ አላህ ነው። ፈአና ትፈኩን ፈጣሪው ሁሉ ነገር አድራጊው እሱ ሆኖ ሳለ፣ ፈአና ትፈኩን፣ ፈአና ትስረፉን፣ ታዲያ ወዴት ታዘነብላላችሁ? እሱን ማመስገን መገዛት ጥላችሁ ወደ ሌላ ወዴት ታዘነብላላችሁ ይባላል። ፋሊቁል እስባሒ ንጋትን ፈልቃቂ ነው።

የዓመታትንና የጊዜን ቁጥር ታውቁ ዘንድ አሸምሱ ወልቀመሩ ቢሑስባን እንዳለው ፀሐይና ጨረቃ ሁሌ በመዞር ላይ ናቸው እና በመዞራቸው ጊዜ መቁጠሪያ ያደረጋቸው። ዛሊከ ይህ ተክዲር ተክዲር ማለት ማቀናጀት፣ ማሰባጠር፣ ማስተናበር ይሄ ነው፣ ኦርጋናይዜሽን። ተክዲሩ የሱ ማዘጋጀት ነው እሱ ነው እንዲህ አርጎ የሚሰራው። አልዓዚዚ አሸናፊ የሆነው አልዓሊሚ አዋቂ የሆነው ጌታ ማዘጋጀት ነው። እንዲህ አርጎ የሚሰራው እሱ ነው። ወሁወ ለዚ እሱ ነው አላህ ብሎ ማለት ጃዓለ ለኩም ኑጁመ ከዋክብትን ለእናንተ ያደረገ ሊተህተዱ ቢሃ በከዋክብት ትመሩ ዘንድ። ከዋክብትን አላህ ለሶስት ነገር ነው የፈጠረው። አንደኛ ዘይነ ሊሰማ ለሰማይ ጌጥ አድርጎ ወለቀድ ዘየና ሰማ አዱንያ ቢመሳቢሐ እንዳለው። ሁለተኛው ሩጁመልሸያጢን ለተንኳሳ ሰይጣናት መምቻ መደብደቢያ አድርጎ ሚሳኤል አርጎ አላ በሦስተኛ ደረጃ አላማት ይህተዳ ቢሃ ወቢነጅምሁም የህተዱን ለዚህ ለሶስቱን የፈጠረው። ለጥንቆላ አልፈጠረም ኮከብ ቆጣሪ እንደሚባሉ ወ አለዚ ጃዓለ ለኩም ኑጁመ እሱኑ አላህ ማለት ያከዋክብትን ሊተህተዱ ቢሃ በሷ ልትመሩ አቅጣጫን ልትለዩ የፈጠረላችሁ ፊ ዙሉማት አልበሪ በየብስ ጭለማዎችና ወልባህሪ በባህር ጭለማዎች የባህሩ ይብሳን የባህሩ ይብሳን የብስ ላይ በረሃ ከሆነ ተራራ ማይታይበት

እናንተን የፈጠረ የቀሰቀሰ ሚን ነፍሲ ዋሂደቲን ከአንዲት ነፍስ ከአደም አለይሂ ሰላም፣ ከዚያንም ሁላችሁም ፈሙስተቀሩ ወሙስተውዳዓል ፈሙስተቀሩን ከናንተ መካከል አላ፣ ከአንዲት ነፍስ እናንተን ሁሉ ፈጥሮ ፈሙስተቀሩን ከናንተ መሃል ሊወለድ ጊዜው ደርሶ በማፀን የሚረጋ አለ። ሙስተቀር ተረግዞ በማጸን የሚረጋ ማለት ነው። ወሙስተውዳዕ ማለት ደግሞ በአብራክ የሚቀመጥ አለ። በወንድ ልጅ ጀርባ ፊ ሱልቢ አረጁል ማለት ነው። በአብራክ የሚቀመጣል። ሙስተቀር ማለት ተረግዞ ተጸንሶ ማህፀን ውስጥ ሲረጋ ነው። ሙስተውዲ ማለት ደግሞ የጀርባ ላይ በሚቀመጥበት ጊዜ ገና ለወደፊቱ ልጅ የሚሆን ማለት ነው። እንዲህ አለ። ሁሉም እንደ አላ እንደፈጠረለት አጀል ነው፣ ጊዜው ሲደርስ ከሙስተውደዑ ይወጣና ሙስተቀር ውስጥ ይሸጋገራል ማለት ነው። ለዚህ ባልናሚስ ግንኙነት ሲያደርጉ ከወንድ የክሩጁ ሚን በይን ሱልቢ ወተራ ይብ እንዳለው ከዛ ተቀምሞ ይሰራና ከዛን የዘርፍሬ አጠራቀሚ አለ ቴስቲክልስ፣ እዛ ውስጥ ይጠራቀማል። ከዛ በኋላ በስሜት እርካታ ጊዜ ኢጃኩሌሽን የሚሉት መንይ ይወጣል ማለት ነው። ተደፍቁል መንይ ከሁለቱ ከዛ በኋላ አምሻጅ የሴቷ እንቁላልና የወንዱ ስፐር ምሴል አንድ ላይ ይዳቀላሉ፣ ልጅ ይሆናል ማለት ነው። ቀድ ፈሰልና አያት አንቀጾችን አብራራን። ሊቀውሚን የፍቀሁን ለሚረዱ ሰዎች የፍቀሁን። ፍቅህ ማለት ጥልቅ መረዳት ነው። ለእሱ ነው አላህ ማለት። ማለት አንዘለ